ል በመንፈስ ቅዱስም ሰኔ አራት በዚች ቀን በልኪም ከሚባል አገር ሳኑሲ በሰማዕትነት ሞተ። ይህም ቅዱስ በልጅነቱ የአባቱን በጎች ሲጠብቅ ምሳውን ለእረኞች ሰጥቶ እርሱ ሁልጊዜ እስከማታ ይጾም ነበር። ዘመዶችም የሚሰራውን አያውቁም ነበር። የታመሙ በሽተኞች ይጎበኛቸው ነበር። በአንዲት ለሌትም የእግዚአብሔር መልአክ ተገልጦ ሳኑሲ ሆይ የክብር አክሊልን ተቀበል ዘንድ ተነስተ ወደ መኮንኑ ሂድ ክብር ይግባውና በፈጣሪ ክርስቶስ በመኮንኑ ፊት ታመን አለው። በነቃም ጊዜ የእግዚአብሔር መልአክ እንደተገለጸለትና እንዳዘዘው ለእናቱ ነገራት። እርሷም አዘነች፣ አለቀሰችም። ነገር ግን ተከለክለው ዘንድ አልተቻላትም። ከዚህ በኋላ ስብራ በሚባል ሀገር ስሟ ማርያ የሚባል ድሆችንና መጻተኞችን የምትቀበልና የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነትም ይሞቱ ዘንድ ከእርሷ ጋር ተስማማ። አርሳኖስ ወደሚባል መኮንን በአንድነት ሄዱ። በምስር ወደብ በመርከብ ውስጥ ሆኖ አገኙትና እኛ ክርስቲያኖች ነን ብለው በፊቱ በግልጥ ጮሆ በየራሱ በሆነ ስቃይም እንዲያሰቃያቸው አዘዘ። ቅድስት ማርያም በስቃዩ ውስጥ ሳለች ነፍሷን አሳልፋ ሰጠች። የሰማዕትነት አክሊልም ተቀበለች። ቅዱስ ሳኑሲ ግን ክብር ይግባውና በላዩ ባደረው በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑም ማሰቃየቱ በሰለቸው ጊዜ ወደ እንዴናው መኮንን ከብዙዎች እስረኞች ሰማዕታት ጋር ላከው። እርሱም ያሰቃያቸው ጀመረ። ተረከዙን ሰንጥቀው በገመድ አግብተው በከተማው ውስጥ እንዲጎትቱት አዘዘ። እንዳዘዛቸውም አደረጉ። ግን ምንም ጉዳት አልደረሰበትም። ሁለተኛም ስራይኛ መጣለትና መርዝ የተመላው ጽዋ ስራዩን አድርጎ ጠጣ ብሎ አዘዘው። ቅዱሱም በላዩ በመስቀል ምልክት አማትቦ ጠጣው ምንም ምን ጉዳት ሳይደርስበት ቀረ። ከመሰቃየቱም በደከመ ጊዜ ራሱን በሰፊ እንዲቆርጡት አዘዘና የከበረች ራሱን ቆረጡት፣ የድል አክሊልም ተቀበለ። መሰሪውም አምኖ በሰማዕትነት ሞተ፣ የሰማዕትነት አክሊልም ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን በረከታችም ከኛ ጋር ለዛሬው ትኖር አሜን። በዚችም እለት ሐራቅሊ ከሚባል ሀገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የጳንጦስና የአብለያ ሀገሮች ገዢ ነበር። የናቱም ስም ኤልሳቤት ነው። እነርሱም ይህን የተባረከ ልጅ በተሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱም ከአባቱ እና ከናቱ ጀምሮ ከመጥምቀ አምላክ ዮሐንስ ጋራ በስም አንድ ሆኗልና፣ በተግሳጽና በፍርሃተ እግዚአብሔር አሳደጉት። የቤተክርስቲያን መጽሐፍት ሂሳቦችንና ጥበቦችን ሁሉ አስተማሩት። እናቱም በዘመናው ሁሉ ከእግዚአብሔር መንገድ እንዳይወጣ ታጸናው ነበረ። አባቱም እንዲሁ ይመክረውና ያስተምረው ነበር። ከዚያም አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ። የጳጦስንና የሐራቅሊን ሌሎችም አገሮች ሁሉ ተገዙለት። እንዲሁም እያለ በመልአክ አምሳል ሰይጣን ታየው፣ እንዲህም አለው አንተ ተነግዝ ዘንድ ወደ አንጾኪያ ሄደህ የንጉስ ኑማሪያስን ልጅ አግባ ብሎ ጌታ አዞሃል አለው። ቅዱስም በሆኑ ይህ መልአክ ነሆነ ግን ከአፉ የእግዚአብሔር ስም ከሰማው አንጾኪያ ይሄዳለሁ አለ ከዚህ በኋላ ወደ አንጾኪያ ከተማ ሄዶ ንጉስ ዲዮቅሊጢያኖስንም ተገናኘው። ንጉሱም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ከእርሶ ጋር ያለ ከሃዲ ዲዮቅሊጢያኖስ አጵሎንን ያመጡለት ዘንድ አዘዘ። ያንንም ጣዖት ባመጡለት ጊዜ ቅዱስ ዮሐንስ አይቶ አቃለለው። ስለዚህም ስራ ንጉስን ረገመው፣ ሰደበውም ንጉስ ዲዮቅሊጢያኖስም ቅዱስ ዮሐንስን ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። በእስር ቤት ሳለ ክብር ይግባውና ጌታችን በብርሃን ሰረገላ ላይ ሆኖ ታየው፣ ከእርሱም ጋራ መላእክት አሉ። ይዞም ሳመው፣ ብዙዎች ቃል ኪዳኖችን ሰጠው። በማግስቱም ንጉሥ ልኮ ከእስር ቤት አወጣው፣ ወደ እርሱም አቀረበውና ለአጵሎና ለአርዳሚ ስገድ አለው። ቅዱሱም የሰው እጅ ለሰራው እንዴት እሰግዳለሁ አለ። ንጉሡ ግን ከእርሱ ጋራ መታረቅ ሽቶ ብዙ ሽንገላን ያገርን ተናገረው። ከዚህም በኋላ ግብርን ያስገብር ዘንድ ከሹመት ጋራ ወደ ግብጽ አገር ላከው። ወደ ግብጽ ገዢ ስሪያቆስም ስለ እርሱ እንዲህ ሲል ጽፎ ላከ፦ እንሆ ለዮሐንስ ዘሐራቅሊ ግብር በማስገበር የአማልክትንም ቤቶች አፍርሶ አዲስ እንዲሰራ ከግብጽና ከኢየሩሳሌም እስከ ኢትዮጵያ ድረስ ስልጣን ሰጥችኋለው። ቅዱሱም ይህን ምክንያት ይዞ የጠዋታትን ቤቶች አፍርሶ ተዋቸው። በዚያም ወራት መኮንኑ ስራቆስ በሰማዕታት ራስ መቁረጥን ሊያዝዝ በፍርድ አደባባይ ተቀመጠ። በዚያ ጊዜ ከሰኢድ ዲዮስቆሮስ፣ ቢፋሞን፣ አህራጋኖስ፣ ኪሮስ፣ ዮሊዮስ፣ እለስክንድሮስ፣ ዮሴፍ፣ ኢስሐቅ እና ስጢፋኖስ የሚሏቸው ሰዎች መጥተው እሊ ሁሉ እኛ ክርስቲያኖች ነን ያሉ በግልጥ ጮሆ ያን ጊዜ መኮንኑ ይዞ ያለረረ ያሰቃያቸው ጀመረ። ቅዱስ ዮሐንስም ይህን በየ ጊዜ የሹመቱን ስራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ተቆጥቶ በእግረ ብረት እንዳሰቃዩትና ወደ እንጽና አገር ወደ መኮንኑ አርያኖስ እንዲወስዱት አዘዘ። እርሱም ስለሆነ ሁሉ መረመረው ከቃሉም መልስም የተነሳ ተቆጣ። በባላ እንጨት ላይም ሰቀለው፣ በመንኮራኩር አጣበቀው እንዲጨምቁት። ከዚያ ከባላው አውርደው ስጋውን እስኪቀልጥ ሆዱ ላይና ራሱ ላይ በቀጭን እንዲደበድቡት አዘዘ። ምድሪቱም በደም ተመላች። ከዚያም ወደ እስር ቤት አስገቡት። ከጥቂት ቀኖች በኋላም በማረጃ ቢላዋ ቆዳውን ገፈው ቁስሉን በማቅ ያሹት ዘንድ ዳግመኛ አመድ ጎዝጉዞ በላዩ የእሳት ፍም በጎኑ በታች አድርገው በላዩ እንዲያስተኙት አዘዘ። እንዲሁም አደረጉበት። ሁለተኛም በእሳት የጋሉ የብረት ችንካሮችን አምጥተው በፊቱ ላይ ጆሮቹም ላይ እንዲጨምሯቸው አዘዘ። እንዲህም አድርገው ከወኅኒ ቤት ጨመሩት። በዚያም ሌሊት የእግዚአብሔር መልአክ ተገልጾለት ሰላምታ ሰጥቶ አጸናው። በማግስቱም ከወኅኒ ቤት አውጥተው በጋሉ ብረት ዘንጎች ደበደቡት። ከዚህም በኋላ ግንባሩን ወደ ምድር ደፍተው እጆቹንና እግሮቹን ከፈረስ ጭራ ላይ በገመድ አሰሩ። ከዚህ በኋላ ባለሴፍ መጥቶ እግሮቹን እና እጆቹን ራሱንም ቆረጠ። እንዲህም የምስክርነቱን ተጋድሎ ፈጽሞ የድል አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ የመስተጋረል ጸሎት ይማረን። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የአርቃድዮስ የእቱ የዲሙስናሲያ፣ የግብፃያኑ አሞኒና የሚናስ የንጉስ ዲዮቅልጤኖስ ጭፍሮች የገደላቸው ፍጻሜ ሆነ። እሊህን ቅዱሳን በእሳት ምድጃ ውስጥ ከአባብሶች ጋራ በጨምሯቸው ጊዜ የመላእክት አለቃ ገብርኤል መጥቶ ከነብር ባሉ መካከል አወጣቸው። ወደ ንጉሱም ደርሰው ረገሙት፣ እንዲህም አሉት የምስክርነት ሞት ፍጻሜያችንን እንደማትጽፍ ከእለት ወደ እለት ለምን ትከፋለህ? ንጉሱም ሰምቶ ተቆጣ። ራሳቸውንም በሴፍ እንዲቆርጧቸውና ሥጋቸውን በእሳት እንዲያቃጥሉ አዘዘ። እንደዚህም የምስክርነታቸውን ተጋድሎ ፈጽመው የክብር አክሊል ተቀበሉ። ለእግዚአብሔር ምስጋና ይግባው፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። በዚችም ዕለት በከሃዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች። የዚች ቅድስት ወላጆቿ ክርስቲያኖች ነበሩ። በሎራትም ጊዜ በመልካም አስተዳደግ እግዚአብሔርን በመፍራት የቤተ ክርስቲያንንም መጽሐፍት የአባቶቻችንም ሐዋርያትም ሕግና ሥርዓት ሁሉ እያስተማሩ አሳደጓት። ከዚህ በኋላም በአደገች ጊዜ ወላጆቿ ለአንድ መስፍን ልጅ ሊያጋቧት ፈለጉ። ቅድስቱ ይህንን በመንፈስ አወቃ። ከተቀመጠችበት ተነስታ ፈጥና ወደ ምስራቅ ተመልሳ መቶ ስግደት ሰገረች። ቆማም ረጅም ጸሎትን ጸለየች። በጸሎቷም ውስጥ እንዲህ አለች። የክብር ባለቤት የህያው እግዚአብሔር ልጅ ጌቴ ኢየሱስ ክርስቶስ ሆይ ወደ አንተ የምደርስባት የከበረችና የቀናች መንገድ ለእኔ ለባሪያ ለሶፊያ ምራኝ። ወደ ጥፋት በሚወስድ በጠማማ መንገድ እንድንከራተት አትተወኝ። የሚጠፋውንም ዓለም ያስብ ዘንድ ልቤን አትተወው። ወላጆቼ በሚመክሩኝም በረከሰ በስጋ ፍትወት ውስጥ የኃጢአት ባሪያ እንደሆነ አቤቱ አትተወኝ። የከበደ የዓለማዊ ፍላጎት ሸክምን ተሸካሚ አታድርገኝ፣ ቀላልና ልዝብ የሆነ ቀንበርህን እሸከም ዘንድ ትከሻን ዘንበል አድርገው እንጂ። ጸሎቷንም ከፈጸመች በኋላ በአልጋዋ ላይ ተቀመጠች። ጥቂትም ቆይታ እንዲህ የሚል ሀሳብ መጣባት፦ ተነስቼ በስውር ልውጣ ወደ ሩቅ ሀገርም ሄጄ ከበረሃ ውስጥ ገብቼ ለልዑል አምላክ ላገልግል። ከዚህም በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናን ጠራች፣ ወይን አምጥታ እንድታጠጣትም አዘዘቻት። አመጣችላትም። ባመጣችላትም ጊዜ ከእርሷ ጥቂት ቀንሳ ያመጣችውን ወይን እስቲያልቅ ትጠጣ ዘንድ ብላቴናን አዘዘቻት። ከስካራም የተነሳ ልቧ

የወይኑም ስካር አእምሮን ተነስቶታልና፣ ተኛ አለቻት። በላይዋም እንቅልፍ በከበዳት ጊዜ ማንም ሳያት ቅድስት ሶፍያ በስውር ወጣች። ከወላጆቿም አደራ የራቀ ነበርና፣ ርቃ በሄደችም ጊዜ በተራራና በዋሻዎች ውስጥ ሊሰወሩ ፈልገው በሃይማኖት ምክንያት ከካዲው ዲዮቅልጥያኖስ ፊት የሚሸሹ ሰዎች አገኘች። እናንተ ከወዴት ናችሁ? ብላ ጠየቀቻቸው። የእያንዳንዳቸውን ሀገራቸውን ነገሯት። ደግማ ወዴት ትሄዳላችሁ? አለቻቸው። እነርሱም ስለ ሃይማኖት ከዴቁሊቅያኖስ የሆነውን ሁሉ ነገሯት። ይቺ መንገድ ወደ ዴቁሊቅያኖስ ታደርሰኛለችና አለቻቸው። አሁን ታደርሻለች አሏት። ከዚያም ጥቂት ተጉሳ ቁማ ረጅም ጸሎትን ጸለየች። ወደ ዴቁሊቅያኖስም ደርሳ ክብር ይግባውና ክርስቶስን የምታመልክ ክርስቲያን እንደሆነች በፊቱ ታመነች። ዲዮቅልጥያኖስም የክብር ባለቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣን ተመላ፣ ወደ እርሱም እንዲያቀርቧ ታዘዘ። በቀረበችም ጊዜ ለአጵሮን ስገጂ አላት። የሰው እጅ ለሰራው ለረከሱ አጋንንት ማደሪያ ለሆነው እንዴት ሰግዳለሁ አለችው። ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ። ከብረት በተሰራ ጅራፍም እንዲገርፏት አዘዘ። ሁለተኛም በአንገቷ ከባድ ደንጊያ አስረው ስጋዋ ተቆራርጦ ስትወርቅ ድረስ በከተማው ጥጋጥግ እንዲጎትቶ አዘዘ። ይህንንም አድርጎ ወደ ወህኒ ቤት አስገቧት። በማግስቱም ያመጧት ዘንድ አዘዘ። በመጣችም ጊዜ በክፉ አማሟት እንዳትሞቺ ለአጵሎን ሰዊ አላት። እርሷም ክፉ ሞትንስ ላንተ ነው። የኔስ ከአንተ የሚገኘው ሞት በፈጣሪ ዘንድ ሕይወት ነው አለችው። እርሱም ከገደልኩሽ በኋላ ድነሽ ተነሻለሽና አላት። አንተ ሰነፍ የኔን ተወና ለአንተም የደን ትንሳ አለህ አለችው። ይህንም በሰማ ጊዜ አጥንቶቿ ሁሉም እስቲሰባበሩ በብረት በትሮች እንዲመድዋት አዘዘ። ይህንም ሁሉ አደረጉባት። ዳግመኛም በብረት አርጋ ላይ አስተኝተው ከበታች እሳት እንዲያነዱ አዘዘ። ቀኑ በመሸ ጊዜ ወደ እኔ ቤት እንዲያስገባት አዘዘ። በዚያችም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱም ያመጡላት ዘንድ አዘዘ። እርሷም ምንም ሕመም እንዳላገኛት ሆና በጉራ መጣች። ከመታጠቢያ ቤት ታጥባና ተቀብታ የወጣች ትመስል ነበር። ንጉሱም ደህንነቷን አይቶ አደነቀ። የዚችን የክርስቲያን ሴት የስራን ጽናት እዩ፣ ትናንትና በእሳት ሰቃይተናት ነበር፣ ዛሬ ድናለች አለ። እርሷም ስራይስ አላውቅም፣ ነገር ግን ፈጣሪ ስራይን የሚሽር ነው አለችው። ከዚህም በኋላ እሺ አሰኛት ዘንድ ሊሸነግራት ጀመረ። እንቢ ባለችው ጊዜ ራሷን በሰፊ ቁርጡ ዘንድ አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይግባና ጌታችን ተገልጾላት ብዙ ቃል ኪዳኖች ሰጣት። በማይታበል ቃሉም መታሰቢያሽን የሚያደርገውን ሁሉ በስመሽ የሚመጸውተውን፣ የገድልሽን መጽሐፍ የሚጽፈውን ሁሉ እቀበለዋለሁ፣ መንግስተ ሰማይትም ወርሰዋለሁ አለ። ከዚህ በኋላም አንገቷም በሴፍ ቆረጡ። በጌታችንም ዘንድ የድል አክሊል ተቀበለች። እግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከታም ከኛ ጋር ይኑር ለዛለሙ አሜን። በዚችም ዕለት የአባ አሞና የሚናስ መታሰቢያቸው ሆነ። በረከታቸውም ከኛ ጋር ትኑር ለዛለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሰኔ አምስት በዚች ቀን ታማኝና ተጋዳይ የሆነ መስቀራቀሪው አባት